በኬንያ አቡነ ኦሴሶ ቱካ በቃል ኪዳን ላይ በሚሰጡ አሳሳች ትምህርቶች ሰዎች እንዳይሳሳቱ አስጠነቀቁ። በኬንያ ናኩሩ ሀገረ ስብከት አስራ አምስት ጥንዶች በጋራ የተሞሸሩ ሲሆን የሀገረ ስብከቱ ጳጳስ በእለቱ ተገኝተው በቃል ኪዳን ላይ የሚሰጡ አሳሳች ትምህርቶች ሰዎች እንዳይሳሳቱ አስጠንቅቀዋል። ብፁዕነታቸው በእለቱ ለተሞሸሩት አስራ አምስት ጥንዶች መልካም ምኞታቸውን ገልጸው ትዳርን በተመለከተ በሰዎች ላይ የተመሳሳይ ጾታ ጋብቻን የሚፈቅዱ አስተሳሰቦች እንዳይፈጠሩ አሳስበዋል። ብፁዕነታቸው ባስተላለፉት መልእክት ጋብቻ በእግዚአብሔር የተፈጠረ ተቋም ነው። እንዲሁም ትዳር አንድ ወንድና አንዲት ሴት የሚጣመሩበት የእግዚአብሔር ሕግ ነው። የክርስቲያን ባህልና ወግም ይህ ነው። ተጋቢዎች ወንድና ሴት መሆን አለባቸው በማለት አጽንኦት ሰጥተው አስተምረዋል። ብፁዕ ክሎፋ ኦሴሶ በትዳር ላይ በሚነሱ የተሳሳቱ አስተምህሮዎችና የውጭ ተጽዕኖዎች ተጋላጭ እንዳይሆኑ ገልጸው፣ ይህ አይነቱ ትምህርት በእምነታችን እና በባህላችን ተቀባይነት የለውም፣ ትክክልም አይደለም።